ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሣድስ ቤተሰቦቼ እንደምናላችሁልኝ፣ ዛሬ በጣም በጣም እውነት የምነግራችሁ አሁን ባለንበት ዓለም በዚህ ጉዳይ ላይ መንቃት ካልቻልን ወይም ደግሞ ይሄን ነገር አይተን ተረድተን ባለንበት ዘመን ላይ በዘመን ፍጻሜ ውስጥ እያለን መሆናችንን መረዳት ካልቻልን በጣም ያሳዝናል። በጣም ብዙ ሰው እያስተዋለው አይደለም እየሆነ ያለው ልክ እንደ ኖህ የጥፋት ውሃ ዘመን እንደነበረው ሰዎች የጥፋት ውሃ ዘመን እየመጣ ነው፣ ምድር በጥፋ በውሃ ለተጠፋ ነው እየተባለ እነ ኖህ የኖህ ቤተሰቦች አስቀድመው የነበሩትም እነ ሄኖክ በመጽሐፍ ሄኖክ ላይ የምናውቀው ሄኖክ አስቀድመው እየተናገሩ በነበረበት ሰዓት ማንም ሰው ጆሮ አልሰጣቸውም ነበረ። በዛም የተነሳ የጥፋት ውሃ በመጣበት ሰዓት አስረሽ ምቹው ናይት ክለብ ጭፈራ ላይ ነበሩ፣ ሊያስተውሉ አልቻሉም ነበር። የሚገርማችሁ ማለት ነው። ስለዚህ ዛሬም እኛ እንጮሃለን እየሆነ ያለውን ነገር በግልጽ መረዳት ይቻሉ። ሕይወታቸውን ሁልጊዜ በንስሐ እያደሱ እየተዘጋጁ የክርስቶስን ምጽአት እየተጠባበቁ ይኖራሉ። እነዚያ ግን ተዘናግተው በጥፋት ውሃ በንፍር ውሃ እንዳለቁት አሁን ባለው የጥፋት ውሃ ዘመን ላይ እልቂት እንዳይሆን፣ ውድ ቤተሰቦቼ በየጊዜው ላነቃችሁ ወዳለሁ። ስለዚህ ዛሬም የሆነው ነገር ይሄ ነው ማለትም በጀርመን ሀገር ሰሞኑን በጣም በሚያሳዝን ሁኔታ ይሄንን እዚ ስክሪን ላይ የምትመለከቱትን ሶከር የእግር ኳስ ጨዋታን በተመለከተ እንግዲህ ሁለት ቡድኖች ነው ያሉት። ያው ደጋፊዎች ሁለት ደጋፊዎች ነው ያሉት። የአንደኛ ቡድን ደጋፊዎች በአንድ ወገን ነው የተቀመጡት። እዚህ በደንብ እንደምታስተውሉት በተቀመጡበት ቦታ ላይ ሆነው በጣም በሚገርም ደረጃ ቻንተ ያደርጉ ነበር። እንግዲህ ለአጋንንቱ ዓለም ይዘምሩ ነበር። የመዝሙሩ ወይም የጭፈራቸው ዋነኛው ሀሳብ ምንድን ነው? ይህንን ጨዋታ እንድናሸንፍ ሉሲፈር፣ አጋንንቱን ዓለም ይህን ቆሻሻ የተጣለ የተረገመ መንፈስ ለራሱ ክብር የሌለው አምድ ላምድ እየተልከሰከሰ የሚኖር የእግዚአብሔር ክብር ላይ ሰዎችን እያሳመጸ ያለ በዚህ ዘመን ላይ በሰዎች በክፋት የሰዎችን አእምሮ እየተበተበ ያለ ይህን ክፉ ይህን ቆሻሻ መንፈስ በአደባባይ ላይ ባነር ይዘው እያመለኩት ነበረ ማለት ነው። በጣም በሚያሳዝን ደረጃ በዚህ በደንብ አሳያችኋለሁ። ይሄ የፉትቦል አለም እየተጠለፈ ነው ያለው በጣም በሚገርመው በሰለጠኑት በተባሉ አለማት ሁሉ ሳይቀር ሰዎች በሚያሳዝን መልኩ የፉትቦል አሸናፊነት ይዞ ለመምጣት በሰውነታቸው ላይ ትብታብ ያደርጋሉ፣ ይነቀሳሉ። ወደ ሉሲፈር አለም ላይ ወደዚህ የቆሸሸ መንፈስ ነፍሳቸውንም ስጋቸውን አሳልፈው እየሰጡ ራሳቸውን በጥንቆላው ዓለም ላይ ዘመናዊ በተባለው ዘመናዊ ጥንቆላ ላይ ራሳቸውን እያስገዙ ነፍሳቸውን እየሸጡ ዝናና ውቅና ሀብት የአሸናፊነት የሚመስል ነገር፣ አሸናፊነት አይባልም። የዘላለም አሸናፊነት ያለው በጌታችን በአምላካችን በሱ በኢየሱስ ክርስቶስ የትንሣኤ አሸናፊነት ኃይል ውስጥ ነው ያለው እንጂ በምድር ኃይል አሸናፊ የሆነ ልዘልቅ አልችልም እስከ ሲኦል ካልሆነ በቀር ነፍስን ለምትደራድረው ና በዚህ አይነት ነገር ውስጥ ሆነው አለማት በከፍተኛ ደረጃ እየሄዱ ይገኛሉ። ዛሬ አሳያቸዋለሁ በእነዚህ ፕሮግራሞች ላይ ምክንያቱም የፉትቦሉ አለም እየተጠለፈ ነው ወይ እና ምልክቶችን አሳያቸዋለሁ። ከዛ ውጭ ደግሞ የዚህ ጀርመን ላይ የተደረገ ያለውን ነገር በደንብ አድርጌ ላሳያችሁ። ዋነኛው ነገር ግን ውድ ቤተሰቦቼ ልንነቃ ይገባናል። ያለነው በዘመን ፍጻሜ ውስጥ እንደሆነ ሁሉ ልንባንን ይገባናል የሚለው መልእክቴ ማስተላለፍ ፈልጋለሁ። እንቀጥል። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ውድ ቤተሰቦቼ እዚህ በጀርመን በተካሄደው በዚህ ፉትቦል ጨዋታ ላይ ቲፎዞቹ በግልጽ ያሳዩቸውን ነገሮች ላሳያችሁ። እንግዲህ የመጀመሪያው ነገር እዛው ፊት ለፊት በአንድ ቦታ ላይ ነው የተቀመጡት። ስለዚህ የአንድ አምልኮት ቡድን አካላት ናቸው ማለት ነው። ያ ማለት ለዚህ ፐርፐስፉሊ ባነሮችን ይዘው ነው የገቡት። እንደገና ደግሞ ስቲከሮችን ይዘው ገብተዋል። በሚገርም ደረጃ የልግ ወረቀቶችን ወይም እነዚህ ቀያይ ወረቀቶችን ተደርድረው የተቀመጡ ሰዎች መሆናቸው የምታውቁት ሆን ተብለው ተደራጅተው የገቡ መሆናቸው የምታውቁት ተዘጋጅተው እንደሆነ ታያላችሁ። ከዛ በኋላ ፔንታግራም ይሰራሉ፣ የአጋንንቱም ፔንታግራም ይሰራሉ። ይሄ ፔንታግራም የሚባለው እንግዲህ እንደሚታወቀው በኢትዮጵያን ባንዲራ ላይም አስቀምጠውታል። ይሄ እንግዲህ በአጋንንቱ ቆሻሻው ዓለም ላይ በከፍተኛ ደረጃ የሚታወቅ የአምልኮ መገለጫ ነው። ልክ መስቀል የክርስትና መገለጫ እንደሆነ ሁሉ ስናማትብ የዲያብሎስን መንፈስ በክርስቶስ ኢየሱስ መስቀልና በትንሣኤው ኃይል አናቱን የምንቀጠቅጥበት ጉልበት የምናገኝበት እንደሆነ ይታወቃል። በዛ በተቃራኒ እነሱ ምልክት አድርገው ከሚጠቀሟቸው ነገሮች መካከል አንዱ ፔንታግራም ይህንን ምልክት እንግዲህ ያሳያል። የዚህ ምልክት መገለጫ ብዙ ነው። ያው አሁን እዚህ ትኩረት የስላ አይደለ እዚህ ጋር ላመጣው ነገር ግን ጠቁሜ ለማለት ብቻ ይሄ ፔንታክል ወይም ፔንታግራም በሚል የሚታወቁ ምልክቶች እንግዲህ በጣም ኦከልት ናቸው። በዋነኝነት ኢንቨርትድ ፔንታክል የሆነ ወይም ደግሞ ኢንቨርተድ ፔንታግራም ተብሎ የሚታወቀው እንደዚሁ የዚህ አደገኛ መንፈስ መገለጫ ነው። ምክንያቱም ኢንቨርት ያደረጉበት ዋነኛው ገልብጠው አምስት ጫፎች ናቸው እንደምታዩዋቸው። ስለዚህ አንደኛው ጫፍ ከሌላኛው ጫፍ እንደዚህ በቀጥታ አይደለም የተቀመጠው፣ ኢንቨርት አድርገውት አንደኛው ሹል ወደታች እንዲሆን አድርገው ያስቀመጡበት ይሄ በተፈጥሮ ሉሲፈር ብለው የሚሉትን አጋንንታዊ መንፈስ ምስል ለማምጣት በዛ ውስጥ ለማስቀመጥ ወይም የእሱ ሪፕሬዘንቴሽን ለመስጠት እንደሆነ በትክክል ይታወቃል። ኮከብ ሁሉ ፔንታግራም አይደለም ወይም ፔንታክል አይደለም። እሱም በሌላ ጊዜ በደንብ አድርጌ ያሳያቸዋሉ። ሚስኮንሰፕሽን እንዳይኖር አንዳንዴ ሁሉም ነገር ወደዛ እንዳንወስደው የእነሱ ኢንቨርትድ ፔንታግራም የሚባለው ሴክሬቱ ምን እንደሆነ ከፈለጋችሁ ያ ጊዜ ነግራችኋል። ስለዚህ እነዚህን ነገሮች በተመለከቱ እዛ ጋር በግልጽ ታያላችሁ። እነዚህ ፔንታክሎች ወይም ፔንታግራሞች በግልጽ በዚሁ በጀርመኑ የእግር ኳስ አደባባይ ላይ በግልጽ ትመለከቱታላችሁ። የዚህን ዋነኛው አላማቸውን ሲያመጡት ደግሞ ይህንን ቆሻሻ ለማስመለክ ወይም ደግሞ በስዕል ለማስቀመጥ እንደሆነ ያሳያቸዋል። ለዛም የሚሆነው ቀጥለው ራሱኑ የዚሁኑ ቆሻሻ መንፈስ በትልቅ ባነር አድርገው በቪዲዮ ሲያሳዩ ወይም ጎትተው ባነሩን ወደ ከፍታ ሲያመጡት የራሱ በቅርጽ የተሰራ ማለት ነው፣ ፊቱን ቅርጹን ምንሆን የሚያሳይ ያንን ይለቁታል። በተለቀቀው በዛ ነገር ላይ ደግሞ ከሱ ብቻ አይደለም፣ በጣም የሚያሳዝን ጽሁፍ ከታች ደግሞ ይለቃሉ ማለት ነው እና ከታች ያስቀመጡ ጽሁፍ የሚያሳዝነው የሚለው እንግዲህ በአቢስ የሚኖር እንግዲህ አቢስ የሚባለው በጣም ዲፕ ኢመዥረብል ስፔስ የሆነ ገልፍ የሆነ ካቪቲ ዲፊካልቲ ባድ ሲችዌሽን ያለበት እንደሆነ ይታወቃል። ትራብል ዲስትራክሽን ያለበት እንደሆነ ይታወቃል ቃሉ ራሱ ማለት ነው እና ሲናገሩ በጀርመንኛ ቋንቋ ሲተረጎም በአቢስ በጥልቁ በዚህ በመጥፎ ቦታ ላይ በጣም መጥፎ በሚባል ሲኦል ውስጥ ማለት እንደማለት፣ በዱት እና በዚህ ኬኦስ እንግዲህ በሪሊጅስ ኮንቴክስት ሲታይ ቦተምለስ ፒት ወይም ደግሞ ኬኦስ ተብሎ የሚታወቅ ነው። ስለዚህ በዚህ ኬኦስ በዚህ በጣም ሲሚንግሊ ቦተምለስ ሆል ማለቂያ ወደ ሌለው ጥልቅ ውስጥ የምትኖር ዲያብሎስ ነፍሳችንን ሰተነሃል ነው የሚሉት። ቢገርማችሁ ማሉ ቻንት እያደረጉ እየዘመሩ ነፍሳችንን ተቀበል ብለው ነው የሚሉት። ምን አይነት ምን አይነት የጭንቅላት እጦት ያለበት ዘመን ላይ እንዳለን እና ያለን ውድ ቤተሰቦች፣ በዚህ ዘመን ዘመናዊነት ባለበት በዚህ ዘመን ላይ እንደዚህ አይነት የወደቀ የወደቀ የሰው ልጅ የጭንቅላት ደረጃ የደረሰበት ደረጃ ስታየው ምን የሚመጣችሁ በጣባችሁ ማይ እንዳችሁ ላይ ውድ ቤተሰቦች እኔ የአውሬው ዘመን የሚለው ነገር በግልጽ ይታይኛል። የአውሬው ማለት ሰዎች ወደ አውሬነት ሲቀየሩ ማለትም እርኩሳኖችን የወደቁትን ከነሱ በታች የሆኑትን እንግዲህ፣ ሰው እንዴት ጥጃና እንዴት እንዴት ፍየል ያመልካል? ዝም ብላችሁ ስታዩት ማለት ነው። ፍየል ኦልሞስት ከሰው ልጅ በጣም በታች የሆነ ደረጃ ላይ ያለ ፍጥረት ነው። ነገር ግን ያንን ቅርጽ ሰርተው የሚያመልኩበት የሰው ልጅ የመጨረሻ የጭንቅላት ደረጃ ተብሎ የሚባልበት ጊዜ ላይ ሆነ ስናይ የዘመኑ ፍጻሜ ውስጥ ተሯሩጠን እየገባን እንደሆነ ልናስተውል እንደሚገባ ቤተሰቦቼ ማወቅ ያስፈልጋል። በዚህ ውስጥ ያለው ታላቁ ሴክሬት እንግዲህ በጣም በሚገርማችሁ ደረጃ ይሄው ነገር በሚሰራበት ሁኔታ ላይ በዚሁ ቻንት በሚያደርጉበት ሰዓት የፉትቦል ተጫዋቾች የሚባሉት ሌሎች ዓለም ላይም ተመሳሳይ የመጠለፍ ሂደት ማለትም የፉትቦሉ ዓለም እየተጠለፈ ለመሆኑ ማሳያዎች የመጣበት ጊዜ ላይ ነው ያለ ነው። እንግዲህ ይህንን በተመለከተ በብዙ ነግሩ ማየት ይቻላል። ነገር ግን በጣም የሚገርመው በዓለማችን ታሪክ በጣም ግዙፍ የሚባሉ የሚታወቁትም ሁሉ ሳይቀር በጣም በአሳዛኝ ደረጃ ላይ ምልክቶችን ብዙ አይነት ነገሮችን የሚያሳዩበት ጊዜ ላይ ነው ያለ ነው። ማለት እነዚህ የጥልቁን አስተራር አሰራርና አስተሳሰብ በዚህ አይነት መልኩ እንደምታዩቸው እነዚህ ታዋቂ የሚባሉ የፊልም አክተሮች አይደሉም። እነዚህ ሰዎች ማለት እንግዲህ የፉትቦል የእግር ኳስ ተጫዋች አለም ላይ የሚታወቁ ናቸው። እንደምታውቋቸው በእያንዳንዱ መልኩ በሲምቦል እጆቻቸው ላይ የሚያሳዩቸውን ነገር ስታዩ ምንድን ነው ምክንያቱ ብላችሁ በደንብ መጠየቅ ትችላላችሁ። ለምሳሌ ከሚታወቁት መካከል አንዱ ላሚኔ የማል የሚባለው ይህንን ምልክቶች በጣም ደጋግሞ ከሚያሳዩት መካከል እንደሚገኝ ይታወቃል። እንደ ማርኮ የሚባለው ደግሞ በዚህ አይነት መልኩ ይህንን የአውሬ ምልክት ሲያሳይ ምንድነው ምክንያቱ ብለን መጠየቅ አለብን። ውድ ቤተሰቦቼ እንደ ሞኝ ልንከተላቸው አይገባም። ዋይን ሮኒ የሚባለው እንደዚህ በጣም ተደጋጋሚ ምልክቶችን ሲያሳይ ረምሉ ሉካኩ የሚባለው ያው ስማቸውን በደንብ ላላቀው ይችላለው። ተመልከቱ ይሄንን የእጆቻቸው ምልክት ዝም ብሎ የመጣው አይደለም። ቪንሽየንስ ጁኒየር የሚባለው እንደዚህ። አርቲስቶች አይደሉም እነዚህ እንግዲህ ልብ በሉ፣ የእግር ኳስ ጨዋቾች ናቸው፣ ወይ ፉትቦለርስ ናቸው። ነገር ግን የሚያደርጓቸው ተግባራት እንደ አርቲስቶቹ እንደሆነታ ያላችሁ ዴሊ አሌ የሚባለው እንደዚህ በእጁን በአይኑ አድርጎ የሚያሳይበት ምልክት አማድ ዲያሎ የሚባለው ተፈሰፈሳ ሳይምጡ ይሄም እንደውም ጭራሽ ስፒሪት ላይ እንዳለው ያስታውቃል። እንግዲህ ይሄ ምንድነው ብላችሁ መጠየቅ ትችላላችሁ። አንቶኒ የሚባለው እንደዚሁ ተመልከቱት፣ እጁን ይሄ ዝም ብሎ የሆነ ነገር ይመስላችኋል? አይደለም ውድ ቤተሰቦቼ፣ ለአሌጀንድሮ የሚባለውም እንደዚሁ በተመሳሳይ መልኩ አይኖቹን እንዲያደርጉ ሲያሳይ አያውቁትም ብላችሁ እንዳታስቡ፣ ሆን ተብሎ የተደረገ እንጂ የው ከእውቀት ውጭ የሆነ እንዳሉ ነው ታሳያለ ታውቃላችሁ። እንደነ ሰርጊዮ የሚባለው ደግሞ በተመሳሳይ ሁኔታ ይህን የአውሬ ምልክት በጣቶቹ ሲያሳይ ታያላችሁ። ዝም ብሎ ተሰልቶ የተደረገ እንጂ ወይም የሚያውቁት ነገር እንጂ በነኮለል በይዋህነት የሚያደርጉት አይደለም። ጁሊያን አልቫሬዝ የሚባለው በተመሳሳይ ሁኔታ የእጁን ጣቶች እዚህ ጋር ትመለከታላችሁ። ምክንያቱ ምንድን ነው ብላችሁ መጠየቅ ትችላላችሁ? ያለው ይህንን ተመልከቱት እንግዲህ፣ አልጀንድሮ የሚባለው በተመሳሳይ ሁኔታ የአውሬውን ቀንድ እንዲሁም አርቲስቶችን፣ ዘፋኞች እንደሚያደርጉት አድርጎ ያሳየዋል። ይሄ ምላስ ማለት እንግዲህ የእባቡን ስፒሪት ነው የሚያሳየው። ይሄ ጉዳይ ዝም ብሎ የተሰላ ነው ወይስ በ የዋነት ነው የሆነው? ሮቤርቶ ፊርሚኖ የሚባለው ሌሎቹም እንደዚሁ በአንድ በአሸነፉበት ሰዓት ላይ አይናቸውን እንደዚህ አድርገው ከድ ነው ያሳያሉ። አምልኮት ነው ኦልሞስት። ይሄ ማለት እንግዲህ ወዲያው ይህንን አሸናፊነት ያገኘ ነው አጋንንቱን አምልከን ነው ነው ለሚለው አይነት ይሆናል። ሊዮኖን ሜሲ እንግዲህ እንደሚታወቀው እጁ ላይ በዚህ አይነት መልኩ አንድ አይን ቅርጽ አሰርቶ ብዙ ጊዜ ይታወቃል። ፍየል እንደሚታወቀው የአጋንቶ ዓለም ሪፕሬዘንቴሽን ነው። በተመሳሳይ ሁኔታ በሌሎች ማስታወቂያዎች ላይ እንደዚህ አድርጎ ራሱን ያሳያል። ምንድን ነው ምክንያቱ ብላችሁ መጠየቅ ችላላችሁ። ማይማር ሳንቶስ የሚባለው በተመሳሳይ ሁኔታ በአይን ምልክት እንደዚህ አይነት ነገር የሚያሳይበትን ነገር ታያላችሁ። ተመልከቱት እዚህ ጋር ያለውን ነገር ክርስቲያኖ ሮናልዶም እንደዚሁ በተመሳሳይ ሁኔታ የአንድ አይን ምልክት በዚህ አይነት ማስታወቂያ አድርጎ ያሳያል እነ ጆን ማክጊን የሚባለው ተመሳሳይ ማንም ተመስጦ ነው የሚያሳየው እዚጋ እንደምታዩት ሌሎችንም ማየት ይችላላችሁ እንግዲህ የፉትቦሉ ዓለም ኦልሞስት የተጠለፈና የተጠለፈ ያለ መሆኑን በደንብ አድርጋችሁ ማሰላሰል ትችላላችሁ ውድ ቤተሰቦቼ ነገር ግን በማስተዋልና በመንቃት ካልሄድን በቀር አለማችን የምትሄድበት ይዛን እየገባችበት ያለውን ገደል ልንረዳው አንችልም። በጣም ብዙ ሰዎች እየተሸወዱ እየታለሉ የሚኖሩበት ጊዜ ላይ ነው ያለ ነው። ውድ ቤተሰቦቼ በጣም ጠንቀቃችሁ ልታውቁት ይገባል። ልትመረምሩ ይገባል። ያለንበትን ዘመን ልታውቁት ይገባል። እንግዲህ ቅዱስ መጽሐፍ የሚነግረን ያው ዲያብሎስ ሰይጣን የሚባለው እንግዲህ ስራው አጠቃላይ ያለበት ባህሪው ይታወቃል። በክፋቱ አለም ላይ የሚታወቅ ነው። እግዚአብሔር መቼም ብዙ ነገር ነግሮናል፣ ብዙ ነገር ማስጠንቂያ ሰጥቶናል። ይሄው ቆሻሻ መንፈስ የብርሃን መልአክ እስኪመሰል እንደሚገለጥ በሁለተኛ ቆሮንቶስ ምዕራፍ 11 አስራ አራት ላይ ሰዎችን የሚጠቅም መልካም ነገር እንዳለው ለማስመሰል እንዴት እንደሚሞክር ያስቀምጣል ይህን የሚያደርገው ሰዎች የአምላክን ሳይሆን የዚሁን የወደቀውን የርኩሱን አለም ትምህርቶች እንዲከታተሉት ለማድረግ እንደሆነ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ የብርሃን መልአክ መስሎ እስኪገለጥ ድረስ እንዴት እንደሚሰራ ይናገራል። እንደገና ደግሞ በሌላው በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 የሚያገሳ እንደ አንበሳ ሆኖ ይሄ ምን ማለት ነው? የርቦት ሰዎችን ለማጥቃት ለመብላት የተራበ ማለት ነው። አንበሳ አይደለም አንበሳም ሌላውም አይችልም፣ ቅዱስ መጽሐፍ አላለውምም። ነገር ግን ይሄ ርቦት እንደሚሽከረከር እንደ ተራበ አውሬ ብዙ ሰዎች ዙሪያ ላይ የሚሽከረከር መሆን ያሳያል። ሌላው ደግሞ በዮሐንስ ራእይ ምዕራፍ 12 ቁጥር 9 ላይ ታላቅ ዘንዶ ይለዋል። ይሄ እንግዲህ የሚሰጠው ስያሜ ነው። በሁለተኛ ቆሮንቶስ 11 14 ላይ ሰይጣን ራሱ የብርሃን መልክ ለማስ ምስል ራሱን ይለውጣል ብሎ ሲያስቀምጥ እንግዲህ ዓለምን ቤት መልኩ አሁን ላይ እያጭበረበረ እንዳለ በትክክል መረዳት ትችላላችሁ። በኤፌሶን 6 11 ላይ ዲያብሎስ መሰሪ ዘዴዎችን መቋቋም እንዴት እንድንችል ይነግረናል። በዛ ላይ ደግሞ የሙሉ የጦር ትጥቅ እቃ ልንለብስ እንደሚገባን ያም ማለት ደግሞ ይሄ የረከሰው መንፈስ ሰዎችን የአምላክን ትእዛዝ እንዲጥሱ ለማድረግ ሲል የተንኮል ዘዴዎች እንዴት እንደሚጠቅም ይነግረናል። በያዕቆብ ምዕራፍ 4 ከቁጥር 7 ላይ ራሳችሁን ለአምላክ አስገዙ፣ ዲያብሎስን ግን ተቃወሙት፣ እርሱም ከእናንተ ይሸሻል ብሎ ያስቀምጣል። ትርጉሙ እንግዲህ ያው አንድ ሰው ዲያብሎስ ሳይሆን አምላክን በመታዘዝ ሰይጣን ድል ማድረግ እንዴት እንደምንችል ይነግረናል። ይሄ የወደቀ መንፈስ በኛ ላይ አቅምና ኃይል የለውም። በአንደኛ ጴጥሮስ ምዕራፍ አምስት ከቁጥር ስምንት ላይ ጠላታችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይንጎራደዳል፣ ይዞራል። በዙሪያችን ላይ እንግዲህ እንዴት አድኖ ሰዎችን ደም ለመጠጣት ቋምጦ የሚሽከረከር መሆኑን በትክክል እንረዳለን። ስለዚህ ውድ ቤተሰቦች ይህንን የወደቀ መንፈስ የተጣለ የቆሸሸ እግዚአብሔር ያወገዘውን የጣለውን በአምላካችን ላይ እንደ በክፋቱ በተንኮሉ የመጣ የተገለጠ ብዙ ሰዎችን እያመሰቃቀለ ህይወትን እያበለሻሸ ያለ፣ እስኪ ይሄንን ክፉ መሰሪ ባህሪ ልናቅበት ይገባል። በዚህ መጨረሻው ዘመን ላይ ሰዎች ይሄን ባለማወቃቸው የተነሳ በህይወታቸው ላይ ብዙ ዋጋ እየከፈሉ ይገኛሉ። ትልቁ የዲያብሎስ ክፋት ባህሪው ነው። እንደሚታወቀው መጽሐፍ ቅዱስ ውስጥ የተገለጠው ዲያብሎስ የክፋት ባህሪ ይዞ ነው። መጽሐፍ ቅዱስ በዚህ ዙሪያ ላይ በደንብ አስተምሮናል። ጌታችን ኢየሱስ ክርስቶስ በምድር ላይ አገልግሎቱን በጀመረበት ወቅት ይሄውንኑ ባህሪ ክፋቱን ሲገልጥና ሲያሳይ ታያላችሁ። ማቴዎስ ወንጌል ምዕራፍ 4 ላይ ተቀምጧል። ይህንን በውስጡ እንግዲህ እንደኛው በሁሉ ረገድ የተፈተነ እንደሆነ ጌታችን ኢየሱስ ክርስቶስ ይነግረናል። በዕብራውያን 4 15 ላይ ተፈትኗል። ይህም እርኩስ አይደለም እኛን እግዚአብሔርን እንኳን ለመፈተን ፍላጎት ያለው እንደሆነ ታያላችሁ። ስለዚህ ጌታችን በትክክል ብዙ ነገር አስተምሮናል። ጌታችን ኢየሱስ ክርስቶስ በጣም በብዙ መልኩ የሚታወቁ ተንኮሎችና ክፋቶችን በዚህ ክፉ ዘመን ላይ አምጥቶ እየጎዳ ነው። ሰዎች በድህነት በተመሰቃቀለ ሕይወት ውስጥ እንዲኖሩ ለማድረግ ርኩሳኖቹ እየሰሩ ያሉ ስራ ብዙ ነው። ውድ ቤተሰቦቼ እዚ ማይንዳችሁን መቆጣጠር፣ አቅማችሁን መቆጣጠር፣ አስተሳሰባችሁን መቆጣጠር፣ አቅም እንደሌላችሁ እንድታስቡ ማድረግ አደገኛ የዲያብሎስ ወጥመድ ስራዎች ናቸው። እነዚህ ነገሮች ላይ ልትነቁ ይገባሉ። ቤተሰቦች ሰቦች እነዚህ አሁን የሰለጠኑ ብላችሁ የምትሏቸው አለማት ላይ ይሄን ነገር ሲያደርጉ ምንድነው ታዲያ ፍላጎታቸው ብላችሁ ማለት ይችላላችሁ። ምንድነው ፍላጎታቸው? ሲ ገንዘቡ ኖሮ ምኑ ኖሮ የጎደለን ብለው የሚያስቡት ዝናና እውቅና ነው። ዝናና እውቅና ደግሞ እንግዲህ ነፍስን አሳልፎ በመሸጥ ውስጥ የሚመጣ ነገር እንደሆነ አድርገው አስቦታ የዚህ ዓለም ዝና የዚህ ዓለም እውቅና ነገር ግን እግዚአብሔር ካወቀን ይበቃናል። ጌታ ኢየሱስ ክርስቶስ እሱ ካወቀን ይበቃናል። በምድር ላይ ባንድ ታወቅ ዝና ባይኖረን ችግር የለውም። እግዚአብሔር ሳያውቀን ምድር ብታውቀን ምን ትርጉም አለው? ስለዚህ በህይወታችን ላይ የርኩሳኖቹ ዓለም ተግባራትና ተንኮላቸውን ልንነቃ ይገባሉ። ድ ቤተሰቦቼ ባለንበት ዘመን ላይ ሰዎች ነፍሳቸውን እያታለለ እያጭበረበረ ደማቸውን እያስገበረ ያለበት ጊዜ ላይ ነው ያለነው። አምላካችን አጥተን በምድር ላይ ብንከብር በምድር ላይ ሀብትና ዝና እውቅና ተሰጥቶን ከዛ ግን የሰማይ ህይወትን ብናጣምን ይጠቅመናል? ዩሲ የፉትቦል ጌሞች ላይ እንደነዚህ አይነት ምልክቶች በሚያሳዩበት ሰዓት ዋናው አላማቸውና ዋናው ተግባራቸው የሰዎችን መንፈስ መማረክና መውሰድ ነው። ሰዎች ቀልባቸውን ለምን መንፈሳቸውን ሰብስበው በእነዚህ የፉትቦል ጌመርስ ላይ እንዴት እንደተተበተበ ሰዎች አያውቁትም። እነዚህ ግን በየጥንቆላ ቤቱ ስለሚንከራተቱ በየክፉ አጋንንታ የመንፈስ አምልኮ ስፍራ ላይ ስተንክራተው የሚገኙ ናቸው። ምክንያቱም እግዚአብሔር አይደለም ያለበት በዛ ቁማር፣ በዛ ጌም ውስጥ እግዚአብሔር ሳይሆን የሚከብረው የዚህ ዓለም ሰዎች ናቸው። ስለዚህ እግዚአብሔርን ሊያከብር አይችልም። ምንም እግር ኳስ እግዚአብሔርን ያከብራ ልትለኝ አችልም። አያከብረውም። ስለዚህ እግዚአብሔርን ካላከብረው የሚያከብረው አካል አለ። ሰው ለዝና ለእውቅና ለገንዘብ ብለው ነፍሳቸውን የሚሸጡበት ጊዜ ላይ ነው ያለ ነው። የፉትቦሉን ጌምና ቁማሩን ደግሞ እነዚህ የሴክሪቶ ዓለም እየተቆጣጠረ ነው ያለው ለምን ሲባል ጌሙንና ቁማሩን ማሸነፍ የሚቻለው ይህን ጉዳይም ደግሞ ጠቅሎ የሚይዙት አካላት እጅ ላይ ሲገባ ነው። ስለዚህ ዘፋኞች በእውቅና በገንዘብ ወደ ላይ ጫፍ እንደሚመጡ ሁሉ የነዚህ እግር ኳስና የፉትቦል አለሙኑ ሌሎችንም ጨምሮ ማለት ነው ነፍሳቸውን በማሸጥ በአለም ባለው ሶሳይቲ ላይ አባላት እንዲሆኑ እውቅና፣ ዘና፣ ክብር እንዲሁም ደግሞ ሌሎች ነገሮች በምድር ላይ እንዲሰጣቸው በየሚዲያዎቻቸው ተጠቅመው በያላቸው አቅም ተጠቅመው ይህን መስራት እንደሚችሉ ይነግራሉ። እኛ ግን ኖ ልንል ነው የሚገባን። ምክንያቱም በዚህ ምድር ላይ ነፍሳችንን አስይዘን የምንገብረው ምንም አይነት ነገር የለንም። ምክንያቱም በድህነት የሚኖር ማህበረሰብ ነፍሱንም አስይዞ በሲኦልም ከስሮ ከእግዚአብሔር ጉባኤ በገነት ጠፍቶ እንዴት ይሆናል? ስለዚህ ልንዘጋጅ ልናውቀው ይገባል። ውድ ቤተሰቦቼ በጣም ልትተጉ ይገባል። ንቃት ሊኖራቸው ይገባል። ይሄን ዘመን ልትረዱት ይገባል። ውድ ቤተሰቦቼ ይሄ ክፉ የሰዎችን ደም ሊጠጣ በዙሪያቸው ላይ እያስጨነቀ እያስፈራራ በኑሮ ውድነት በገንዘብ እጦት ሰዎች እንዲማቀቁ በማድረግ ነፍሳቸውን ለአጋንቱ ሸጠው መልሰው ገንዘብ የሚመስል ነገር ሊያገኙት አይችሉም። ውሸት ነው። ገንዘቡ የራሳቸው ነው እንጂ እርኩሱ ዓለም አይደለም። እርኩሱ ዓለም ከየት ማያመጣም ገንዘቡን በቀጥታ ገንዘቡ የራሳቸው ነው። የሰዎችን ገንዘብ እንዳያዩ እንዳይመለከቱ ገንዘባቸውን አፍኖ ይዞ ዲያብሎስ ብዙ ሰዎችን መከራና ዋጋ አስከፍሏል። ነገር ግን እግዚአብሔር ደግሞ በክርስቶስ በልጁ በክርስቶስ ኢየሱስ በኩል ደግሞ ህይወት ሰጥቶናል። የዘላለም ህይወት ሰጥቶናል እንዳንጨንቅ እንዳንፈራ ሞትን ድል እንድናደርገው ማለትም ሞትን ከመቃብር በላይ ሆኖ ያሸነፈ እሱ ጌታ ኢየሱስ ክርስቶስ የትንሳኤውን ኃይል በሕይወታችን ላይ ሰጥቶናል። ብንደክም ያጽናናናል። የሞተው ነገራችንን ህይወት ሰጥቶት እንደገና ይቀሰቅሰዋል። ያ የትንሳኤ ኃይል ዛሬም በእኛ ውስጥ ይሠራል። ያጌታችን ኢየሱስ ክርስቶስ ከሞት የተነሳበት የትንሣኤው ኃይል የራሱ ኃይልን በውስጣችን አስቀምጦ በሞቱ ነገሮቻችን፣ በደበዘዙ ነገሮቻችን፣ ተስፋ በሚያስቆርጥ ነገሮች ላይ ሁሉ ኃይልና ጉልበት እንዲኖረን ሁሉ ጊዜ ያንን ኃይል ሰጥቶናል። የዘላለም ህይወትን ሰጥቶናል። እንዳንጨነቅ እንዳንፈራ ይ ገንዘብ ዛሬ ሊቸግረን ይችላል የተወሰነ ጥርሳችንን ነክሰን ግን ይህን ዘመን ማለፍ ከቻለን የእግዚአብሔርን ክብር የእግዚአብሔርን ሞገስ የእግዚአብሔርን ሰማያዊ ዝና ማግኘት የምንችልበት ትልቁ ኦፖርቹኒቲ በእጃችን ነው ያለው ቤተሰቦቼ ስለዚህ እንደነሆለን እንደሞኘ ልንባክን አይገባንም ልንነቃ ይገባናል በዚህ በሞተ ዘመን ላይ ሞተን እንዳንቀሩ ቤተሰቦች የሰቦች የሁሉ ጊዜ ንቃት ያስፈልጋቸዋል። ስለዚህ ላነቃችሁ፣ ላበረታታችሁ ፈልጋለሁ። በየጊዜው በዚህ ዙሪያ ላይ እያነቃቃችሁ ሰራለው። ዛሬ በቅርቡ በሰሞኑ ማለት ነው በጀርመን የታየው ነገር ዓለምን በጣም ስላስደነቀ የዚህ ጉዳይ ደግሞ ሄዶ ሄዶ ይሄንን ምስኪን ማህበረሰብ ነፍስ እንዳይሸጥ በዘፈን፣ በሙዚቃ፣ በጭፈራ የተያዘውን ነፍስ ልናስለቅቅ የምንችልበት ትልቁ ጥበብ ይሄ መሆኑን መጠቆም ወዳለው ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ እውቀት ታላቁ እግዚአብሔርን ታከብራለች